ሰላም ፋሚሊያስ እንዴት ናችሁ? እንዴት ናችሁ እልኝ እያልኩኝ ዛሬም በፓርት አራት ከኢሳምና ከፈኪያ ጋር መጥቻለሁኝ። ፈኪያም እንግዲህ ኢሳምን በስጦታዎች እያታለለች ወደ እሷ ማንጣቷን እየቀጠለች ነው። ነገር ግን ኢሳም ከሚያሳየውና ከተረዳው ነገር ለፈኪያ ምን ዓይነት ቦታ እንደሌለው ታናሽ እህቱ እንደሆነች በደንብ እያስታውቃል። እሱ ከኤክራም ውጭ የለኝም ሕይወት እያለ ነው። ዛሬ እንግዲህ በሚገባ መልኩ የሚችለውን ያክል መክሯታ ከዛሬ ጀምሮ እንግዲህ የኛን ምክር የኢሳምንም ምክር ሰምታ እንደምትለወጥ ባለሙሉ ተስፋ ነን። ምክንያቱም ሚዲያ ላይ ሌላ ነሽ፣ በአካል ሌላ ነሽ። እኔ ተረድችሻለሁኝ፣ በአካል ቀረብ ብዬ ስላየሁሽ ነገር ግን በአካል ያለሽን ሚዲያ ላይ ስትወጪ ሌላ ትሆኛለሽ። ሚዲያ ላይ መሆን ያለብሽ ከሚዲያ ጋር የሚሄድ ቪዲዮ ነው መስራት ያለብሽ። እና ከኒጋ መስራት ከፈለግሽ ከኒጋ ፓርት አምስት ማለት ነው። ከኒጋ መቀጠል ከፈለግሽ ከቻሽ ከቻሽ ከሚዲያ ሰው ጋር ያለሽን ግብብነት ያለሽን ሰላምነት ፍጠሪ። እንደዚህ ሆኑ አይደለም ዩቱብ ላይ የሚሰራው ብሏል። አዎ ያው ትንሽ ሚዲያ ላይ ስትከርሙና ሚዲያ ላይ ሳትከርሙ ልዩነት አለው። እሱ እንግዲህ ሚዲያ ላይ ስለከረመ ሚዲያ ላይ እውቀቱ ስላለው በዚህ መልኩ እንግዲህ ብዙ ብዙ ምክሮችን ሰጥቷታል። ምክሩስ ምንድን ነው የሚለውን አብረን እናያለን። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የጃና ቤተሰቦች እንዴት ናችሁ? ከኔ ጋለው። አልሐምዱሊላሂ ረብል ዓለሚን እንዲሁም ክርስቲያን ወገኖች የሰላም ጤና ይስጥልኝ ብያለሁ። ለቻናል አዲስ የሆናችሁ ሰብስክራይብ ያደረጋችሁ ቤተሰብ ሁኑ፣ እንዲሁም ነባሮቹ ላይክ ሼር እያደረጋችሁ ሀሳብ አስተያየታችሁን አስቀምጡልኝ። ዛሬ እንግዲህ የመጣሁት በኢሳምና በኢክራም ልል ነበረ በኢሳምና በፈኪያ ዙሪያ ነው የመጣሁት። ኢሳምና ፈኪያ እንግዲህ ዛሬ ዳግመኛ ተመልሰዋል። በቃ ኦዲየንስ እኛም ብለን ነበረ፣ ድራማ ነው ብለን ነበረ። አሁን ላይ በትክክል የሚያስታውቀው ነገሩ ወደ ድራማ እንደ ተቀየረ ነው። የቆጡን አወርድ ብላ የብብቷን ጣለች የሚባለው ነገር እዚህ ጋር ይሰራል ማለት ነው። ምክንያቱም እንደዚህ በድራማ መልኩ ልትቀጥሉ መቀጠላችሁን ላይ ቀር ከአህሙ ጋር ባትለያይ የሚያፈቅርሽ ሰው ባታጩ ለሱም የልብስ ብራት ባት ትፈጥሪበት በጣም አሪፍ ነበር እላለሁኝ። ነገር ግን ለአህሙ አላህ ሱብሃነሁ ወተዓላ ለሱ ያለውን ይስጠው እ የመቼም ዱኤ ነው ይኸ ማለት ነው። አንቺም እንግዲህ ያሰብሽውን አላህ ያሳካልሽ ወደ ዲኑ አለም ጠጋ ያልሽ ይመስለኛል። ነገር ግን ወደ ዲኑ ውስጥ ገብተሽ ምንድን ነው የሚባል እንትናለ እየተማርሽ ውስጥሽ እያመነበት እውቀቱ ውስጥሽ እያለ ነገር ግን የምታንጸባርቂውና ከሰው ጋር ያለሽ ግንኙነት በጣም በጣም በጣም ልዩነት አላቸው። አንቺ ጋር ማለት ነው። መማር ማለት ያኔ ተምረን ወደ ተግባር ማዋል አለብን ማለት ነው። አንቺ ተግባር ላይ ቪዲዮ ስትሰሪ ሌላ ነሽ። እንዲሁ ደግሞ ቁጭ ብለሽ ስታወሪ እናንተን ስቲ እድን ውስጥ ጠለቅ ብለሽ የገባሽ ትመስልያለሽ ማለት ነው። ለማንኛውም አላህ ሂዲውን ይስጥሽ፣ ይስጠን እያለን ያን ያወቅሽውን የተማርሽውን በተግባርም እንድትሰሪው ያድርግሽ ለማለት ያክል ነው። ፈክዬ ዛሬ እንግዲህ ኢሳምን ባለፈ እንግዲህ አይፎን ስጦታ ሰጥተው ነበረ። የማያልፍለት ድሃ ሀብታም ይጋብዛል ባልነውን እኛም ተረግጠናል ትክክል እኮ ነው አሁን ፈኪያ ለኢሳም አይፎን ገዝታ የምትሰጥ ሴት ነች ወይ እናንተ ኮሜንት ላይ እየሰደባችሁኝ ማለት ነው ነች ወይ እንደው እየተዋወቅን ትላንትና ስትለምን የነበረ ሴትዮ ዛሬ ቤት ተከራይታ የምትኖር ሴትዮ ብቻዋን የምትኖር ሴትዮ በቅርብ ሰዓት የተለወጠ ሴትዮ፣ ለሀብታም አይፎን ገዝታ መስጠት አላባት ወይ ብላችሁ ነው ወይ የሰደባችሁ ማለት ነው። እንደው እናንተ አፋመል ያለባችሁ ማለት ነው። የስድብ አፋመል ያለባችሁ ሰዎች ማለት ነው። እና እኔ ትክክል ነው ያልኩት ምክንያቱም የፈኪያን አመጣት ከእድ ጀምሮ ስለምናውቅ ምን አይነት ምን ያክል ገንዘብ እንዳላት ምን ያክል ገንዘብ እንደሚያስፈልጋት ስለምናቅ ማለት ነው። ዛሬ ደግሞ እንግዲህ እንደዚህ ምርምር ብሎብኛል አምሮብኛል እያለች እንግዲህ ጥፍር እና ዛሬ እንግዲህ አምሮብኛል እያለች ጥፍር ለብሳ ጥፍር ለብሻ አይደለም ሶላት ስለሌለኝ ነው ብላለች። እንግዲህ ጥፍር መልበስና ቀለም መቀባት ጥፍር ቀለም መቀባት ልዩነት አላቸው። ጥፍር መስራት መሰራት ጥፍር መቀጠል እኔ እኮ ውስጥሽ እያወቀ ተግባር ላይ አታደርጊው። የምምለው በምክንያት ነው። ጥፍር መቀጠል በእኛ በእስልምና ሐራም ነው፣ የተከለከለ ነው። ሀይድ ላይ ስንሆን ደግሞ ጥፍር ቀለም መቀባት ችግር የለውም። ምክንያቱም ጥፍር ቀለማችን የሚያግደን እንዳንቀባ ለምንድን ነው? ሶላት ስንሰግድ ጥፍራችንን ውሃ ስለማይነከው ነው፣ ስለሚያግደው ነው። ጥፍር ቀለም ለእኛ የተከለከል ነው። ሀይድ ላይ ስንሆን ደግሞ ብንቀባ ችግር የሌለው ስለማን ስለማንሰግድ ማለት ነው። ነገር ግን ሀይድ ላይነም ብለን አርቲፊሻል መቀጠል በየት ነው የተማርሹ? በየት ነው እየተፈቀደልን ለማለት ያክል ነው። ነገር ግን እሷ ምና ላይ ጥፍር ቀለም ስለተቀበቱን አልቀጠልኩትም። በስነ ስርዓት ያስታውቃል ማለት ነው። ለማንኛውም እንግዲህ እንደዚህ አምሮባት ተውባ መታለች። ዛሬም በምን መጣች አትሉኝም? ለዘው ለኢሳም ስጦታ አውጥታ ማለት ነው። ቻናሉ የኢሳምና የኢክራም ነው። ባለፈ ራሱ እንኳን ደስ ያለህ ነው ያለችው። እንኳን ደስ ያላችሁ ነው የሚባለው፣ ምክንያቱም ኢሳምና ኢክራም አንድ ናቸው ማለት ነው። ትናንትና መልስ ሰጥታለች፣ ኢሳም ኢክራም ማለት ነው። ያው ብዙ ነገር ብላታለች፣ መልስ ሰጥታታለች። ነገር ግን ምን ያለ መሰለች አራች መሰላችሁ? የኋላ ኋላ ከውጭም ካገሩም እንዳልሆን እንጂ ብላለች። እንግዲህ በመሀከላቸው ከኢሳም ጋር ምን እንደተፈጠረ አናቅም። ይችን አስተላልፋለች ማለት ነው። ነገር ግን ኢሳም ጋር ያለው ሁኔታ ስናየው ምንም ወለፈኪያ፣ ምን አይነት ቦታ እንደሌለው በደንብ ያስታወቃል ማለት ነው። ኢክራምን ብቻ እንደሚወድ ማለት ነው። እና እንግዲህ እዛው ሰፈራቸው ድረስ ሄዳ እንግዲህ አሁን ላይ የቀራት ፈኪያ ቤት መግባት ብቻ ነው። ቤት ገብታ ኢሳም ንግሮ እግሩ ላይ ወድቃ መለመን ብቻ ነው የቀራት ማለት ነው። ሰፈራቸው ሄዳ እንግዲህ ጠርታ ያንን መቶ ኬ ሲገባ የሚሰጣቸውን እሱ ያው ከርለስ ነው አታለ ሁለት መቶ ሺ ገባ ስትለው ማለት ነው። እንዴት ደስ አላለህም ስትለው፣ መልካም ነገር ከሰራችሁ እኮ ሰብስክራይብ ይመጣል ነው ያለው ማለት ነውና ለዛም መቶ ኬ እንደገባ ያላወጠው ያን እንደ ተደውሎለት ራሱ ምን ስለሆነ ነው ቦታ አልሰጠውም፣ ማለት ነው። ምክንያቱም ሚንገበገብ ሰው አይደለም ያስታውቃል ማለት ነው። ያን እንግዲህ ወጥታ ወርዳ እሱን ለማስደሰት ያን ከሱ ጋር ለመገናኘት በመቅረብ ማለት ነው። እሱን ለመገናኘት ማግኛ ዘዴ እንደዛ ብላችሁ ያዙ፣ ታባይ እና ያንን ስጦታ አንጥታለ ተጠርተው ነበረ እንግዲህ ብዙ አወሩ። እዚህ ጋር ግን ሀባይ እንደ አንዳንድ ጊዜ ወሬው ራሱ ይጠፋብኛል ማለት ነው። ፍቅር በገንዘብ ነው ወይ ግን በስጦታ ነው ወይ አብራችሁ በገጠማችሁ ነው ወይ የሚመጣው? የሚያፈቅረው እስከነ ሁሉም እኮ አብራችሁ ስትገናኙ ምን ስትሉ ለናንተ ያልሆነን ነገር ከሱ እንትን የሆነ ኮንታክት ኮንታክት ይፈጥርባቸዋል። ዛሬም ዛሬም ስታገኙት ማለት ነው ያ ሰውዬ ለኔ እንደማይሆን አውቄው ከሱ ጋር ነገም ነገም እየጠራሁ እንትን ስል እኔ እየጨለልኩ እሄዳለሁ እንጂ እሱ ለኔ ቦታ ሊኖረው አይችልም ማለት ነው። እንግዲህ እሱ የሚችለውን ያክል ሚዲያ ላይ ስትሆኚ ማስመሰል አለብሽ አንቺ፣ እኔ በውስጥ እንደተረደሁሽ መልካም ሴት ነሽ ጥሩ ሴት ነሽ ብሏል። ነገር ግን ሚዲያ ላይ ስትወጪ የሌለ ነገር ሌላ አክትሽ ይቀየራል። ሚዲያ ላይ ደግሞ ሚዲያ ቪዲዮ ስትሰሪ እንደዚህ አይደለም ላዚም ማስመሰል አለብሽ ብሏል። ነገር ግን ማስመስመል ማስመሰል ከተፈጥሮ የሚሰጥና የምናመጣው ሰዎች አለን። እሷ ከተፈጥሮ አልተሰጣትም ነገር ግን አላመጣችውም ደግሞ የሚመጣውን ማለት ነውና የቻለውን ያክል እንግዲህ መክሯታል። አንቺ የዋህነሽ እንደዚህ ማድረግ የለብሽም መልካም ነሽ ብሏታል። መልክ እኮ መች ያነሳት ነበረ፣ መልክ እኮ አያንሳትም ነበረ። ነገር ግን እሷ ተግባሯ ሌላ ነው ሌላ ነው አላማዋ ማለት ነው። እና ሀባይቦች ፈኪያን እንግዲህ አላህ ሄዲዮን ስጥሽ ከማለት ውጭ ምንም አልልም። ደስ የሚለው ነገር ማለት ነው፣ ድራማ መሆኑን የምታውቆት በምመሰላቸው ሀባይቦች እንትኑን ሲያነበው ማለት ነው። ወረቀቱን ሲያነበው ሳሜ እንደ ኢክራሚ ሌለ ኢድ ሲደረግ የሷን ፎቶ አንጥቶ ነው ያደረገው ማለት ነው። ያው እዚህ ላይ አሁን በምን ያሳያል ድራማ ነው ማለት ነው። እና በጣም የሚያሳዝነው ነገር ፍቅርም በፍቅር ቢሆንልሽ አሪፍ ነበረ። ነገር ግን ያው ቪዲዮ ነው ሱሩ ከማለት ውጪ ምንም አንልም ማለት ነው። ኢሳም እንግዲህ ኢክራም እንግዲህ በተቻላት ያክል ቴክታክ ላይ መልስ ሰጥታለች። በዩቱብ እንግዲህ ቀጣይ ከኢክራም ጋር ነው የምንመጣው፣ ከአንቺ ጋር እንግዲህ ወደ አንመጣም ብሏታል እዚያው። ነገር ግን እሱ አሁን አንድ ስጦታ ደግሞ ገዝታ ተጠራሃለች ማለት ነው። ከአንተ ጋር መገናኛ ዘዴ ነው የምትፈልገው ማለት ነው። ዛሬ ግን ብዙም አረገጧትም። እሱ ግን ከሱ ጋር ከቪው ራሱ በጣም ወርዷል አለ ከኢክራም ጋር ነው እንጂ ከእሷ ጋር እንዳናይህ። ዛሬም ብዙ ኮሜንት አለ እንደዛ የሚል ማለት ነው። ሀባይቦች ይህን ያክል ነው የእሱ ቤተሰቦችም የጠሏት፣ ነገር ግን ድራማ መሆኑ በደንብ ግልጽ ነው። ሀባይቦች ያኔ ጠፍቼ ስመጣ ቪዲዮ ራሱ መስራት እየጠፋቤ ነው። ቀጣይ እንግዲህ በአዲስ ቪዲዮ ከኢክራም ጋር እንመጣለን። ባይ ባይ